አርዕስተ ዜና። የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ እንደሆነ የብልጽግና ፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ ለዘመናት ባለቤት ከሆነችበት የባህር በሩ አይገባትም በሚል ባዕዳንና ሴረኞች ሲነዙ የቆዩትን ሴራ ዘል ትርክት በመጣስ ጥያቄው መነሳቱ ለአሁኑ ትውልድ ተስፋን ያጫረ ስለመሆኑ ተነገረም። ኢትዮጵያ ከውጭ እርዳታ ጥገኝነት ተላቃ ራሷን ለመቻል የተለያዩ ተጨባጭ ሥራዎች እያከናወነች ስለመሆኑ ተጠቆመም። በቄለም ወለጋ ዞን የአረንጓዴ አሻራና የእርከን ሥራ እርሻ መሬታቸው እንዲያገግምና ለምግብነት የሚውሉ ተክሎችን እንዲያመርቱ እንዳስቻላቸው አርሶ አደሮች ለኢቲቪ ተናገሩም። ከውጭ የዜና ምንጭ፣ የአሜሪካ አየር ትራንስፖርት በቅርብ ጊዜያት ከፍተኛ መቀዛቀዝ ሊያጋጥመው እንደሚችል ተጠቆመ። በአሜሪካ ከበጀት ጉለት ጋር በተገናኘ የተለያዩ የመንግስት ተቋማት እየሰጉ መሆኑን ተከትሎ በሀገሪቱ በርካታ የአውሮፕላን ማረፊያዎችም መስተጓጎል እየተፈጠረ ነው።